ክርክር ከካነሱ እና መቆየት ካለብዎት በመውጣት ደረጃ የሚገለጽም ነበረ። እንደው የእርስዎ እኮ ጊዜ እንደውም በጥፊም ጭምር የታጀበ ነው ተብሎ ነው ሲነሳ ነበር።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 እና መቆየት ካለብዎት በመውጣት ደረጃ የሚገለጽም ነበረ። እንደው የእርስዎ እኮ ጊዜ እንደውም በጥፊም ጭምር የታጀበ ነው ተብሎ ነው ሲነሳ የነበረው። እዚህ ላይ አስተያየት ስጡኝ፣ የነበራችሁ ግንኙነት። እውነት መውጣት ካለበት እውነት ወጥቶ ተፍረጥርጦ፣ ኃጢአተኛውም ኃጢአቱ ተነግሮለት ይቅር ፖለቲካውም ሆነ ህዝቡም ይቅር እንዲለው በዚህ ደረጃ ነበረ። እውነት ዝም ብሎ አሸናፊ ስለሆነ መጥቶ የሰፋላችሁን ብቻ አይደለም። እና አንዳንድ ጊዜ እሱን አለብስም የማለት መግደርደርም ሲኖር ጥፊም ነበረው ነው ተብሎ የሚነሳው አዎ፣ አለብስም ያለው እንግዲህ፣ ብዙ ታሪክ አለ። ብዙ ነገርን በአንድ ቀን አንጨርሰውም። ከባህሪው ይነሳል ነው ባህሪው። የኮሚኒስት አስተሳሰብ አንድ ፓርቲ አንድ ሰው አምባገነን ካልሆነ ሌላው መኖር አይችልም። እንዳለው ካላልክ፣ መኖር አትችልም። እንዳለው ካለ የተወሰነ እድሜ ይኖረዋል እሱ እንዳለው እገሌ እንደገለጸው ብለህ ካልጨመርክ ማለት ነው። ወይም ራሴ ሀሳብ የራስን አቋም ይዘህ ከገለጽክ በተወሰነ ደረጃ መቆየት የሚችልበት ትቆያለህ። ከዛ ትወገዳለህ። ደግሞ በብጫም ይያዝልሃል። እንደ ኳስ ሜዳ ውሰደው ዳኛ አንዴ ቀይ አይሰጥም፣ እንደ ጥፋት ብጫ ያስቀምጥልሃል። ያስቀመጠው የሚመዝበት ጊዜ አለ እና በጣም አውቶማቲክ የሆነ ቀይ የሚያሰጥ ሲሆን ብቻ ነው ቀይ የሚመዘው። ቢጫ ያዩባቸውንና ለቀይ የዳረጉትን ማሳያ ውስጥ ትንሽ ነገር እኔ እንደ ስርአት ነው እየነገር ያለት ስርአት ነው እየነገርኩ ያለት። እኔ ፐርሶናሊ የሚሰማኝን በወቅቱም በየትኛው መድረክ ላይ እናገራለ። የሚሰማኝን ደብቄ አላውቅም። የረዥም ጊዜ የፖለቲካ ልምድ የለውም በሚል ነው የሚታለፈው በመሰረቱ የፖለቲካ ጊዜው ረዥም ልምድና ከአብሮ ጫካ አልቆየም በምል ይታለፋለሁ እንጂ ከስሜቴ የሚሰማኝን ነገር ለአንድም ቀን አሳድሬ አላውቅም። መጨረሻ ላይ ሁለት ቦታ ሲከፈል አንድ አቋም እንድደግፍ ብዙዎቹ ሰዎች ተረባረቡ። አምሶሪ ዛሬ በህይወት የሉም። እኔ የዶክተር ነጋሶ አደንቃቸዋለሁ። በኢህደግ ውስጥ በመቆየታቸው ብቻ አይደለም፣ በግላቸው አቋም ያላቸው ሰው ናቸው። አሁን ብዙ ሰው የሚጨቃጨቀው የቀይ በተሰጡት ጉዳይ ላይ ነው። ያው ቢጫና ቀይ አለ ስላሉ ነው። የቢጫው ጉዳይ ከአቶ ቢተው በላይ ጋር ተያይዞ የሚነሳ ነው። የቀዩ ጉዳይ ግን ሁለት ነገር አለ። የትኛው እንደሆነ ግልጽ መሆን አለበት እና እርሶ በሰጧቸው አንዳንድ ቃለ ምልልሶች ላይ ስመለከት አሁን ካነሱት የዚህ የመከፋፈሉ ጊዜ አቋሞት ወደ አሸናፊው ስላልነበረ ወይም አሸንፎ ከወጣው አካል ጋር ባለመሰለፎት የተነሳ ቀይ ማግኘቱን የሚያነሳ አካል አለ። በሌላ በኩል ከዚህ ከኢትዮ ኤርትራ ግጭት ጋር ተያይዞ ኤርትራውያኖችን ከያሉበት በማስወጣት ሂደት ውስጥ ያገኙትን ሁሉ እርሶ ሰብስበው ሲያበቁ ወደዚህ ሲለዩ ሌሎች የትግራይ ክልል ተወላጆች ደግሞ ኤርትራውያን አለመሆናቸውን ለእርሶ ሲነግሮት እዚያው አራት ኪሎ የለያችሁን የኤርትራና ትግሬን እንዴት አድርግ ይለያለው የሚል ነገር ስላነሱ በዚህ ድርጊቶት የተቆጡ አካላት ናቸው ቀይ የሰጡት የሚላለ በሁለት ምክንያት እና ዝም ብሎ ለመረጃ ያህል ህብረተሰቡ እንዲያውቀው አንዱ የትኛው ነው ልክ በምን ምክንያት ነው ቀይ ያገኘት እንዳልከው እንግዲህ ያው በድርጅት ውስጥ ያሉ ነገሮች ብዙ ናቸው። ስለ ኤርትራ ጦርነትም በጦርነት አነሳስም እና ረዥም ጊዜ በውስጥ የነበረው ነገር ያው በድንበር አካባቢ ካሉት ሰዎች የጠለቀ እውቀት አልነበረም። ወደ ጦርነቱ ዋዜማ ላይ ነው ሁላችንም የሰማ ነው። በነገራችን ላይ ኤርትራ ድምፅ ሲሰጡ የተሳተፉ ማን እንደሆነው እኔ ሐዋሳ የሚኖሩትንም አላቃቸውም ነበር መጨረሻ ላይ ግን ይውጡ የሚል የአራት ሰዓት ነገር ሲመጣ ሁሉም አብሮ እየሰራ ያለውን ሰው እያለቀሰ ሲመጣ ምንም ልታደርገው አችልም። በምን ትለያለህ? ዛሬስ ቢሆን ኤርትራዊና ትግሬ እውነት ንገረኝና፣ እኔ ዛሬ መለየት አልችልም። በወቅቱም የነበረው ነገር ትክክል ነው። ሁሉም እያለቀሰ ሲመጣ እንግዛው ብትለዩ ነው ማረጋገጫ ይዛችሁ ነው። ሁላችሁ ታለቅሳላችሁ። ትናንትና ይህን ሰነድና ማስረጃ በእጃችን አልነበረም። ማን ድምፅ ሰጠ፣ ማን ድምፅ ሳይሰጥ ቆየ አናውቅም። መውጣት ስመጣ ደህንነቱ ሰርቶ ልጭነን ነው ብለው ተሰባስቦ ምክር ቤት ነው የመጡት። ምክር ቤት የመጣውን አንተ ትግሬ ነህ፣ አንተ ኤርትራ ነህ ብለህ ልትለይ የምትችልበት ነገር የለም። ሰዓቱም 24 ሰዓት ውስጥ መውጣት ነበረባቸው። ስለዚህ የሀገሪቱ አዋጅ ነው መለየት የሚቻለው እዛው በቤተ መንግስቱ ስለሆነ ወደዛ ሁላችሁ ሄዳችሁ ተጣርታችሁ ትመለሳላችሁ ነው። ይሄ እንግዲህ በወቅቱ ለሌሎቹ ሊያስቀይማችሁ ይችል ይሆናል። እኔ ግን እኔ ትክክለኛ ፍትህ ነው ብዬ ነው የማስበው። በወቅቱ ሁለተኛው ፓርት ሁለት ቦታ ሲከፈሉ እኔ በመሰረቱ አቋም አልያዝኩ። አቋም መያዝ ምክንያት ምንድን ነው? አቋምን እንደተያዘ ተቆጠርኩ። መለስን ደግፉ ብለው ሶስት ጀነራሎች መጡ እኔ ጋ አዋሳ ድረስ። በተራ በተራ ለማስፈራራትም ሞከሩ። አንዱ በህይወት የለም፣ አስታውሳለሁ፣ ቅርብ ጊዜ ነው የሞተው። አብራ ኳርተር አንዱም አሁን የት እንዳለ የማላውቅም ብርሃን የሚባል ሶስተኛም ነበረ። እንግዲህ ሶስቱም መጥተው የሆነ ነገር ተናገሩ። አይ ኳሱ እዛ እናንተ ሜዳ ነው ያለው እኔ ምክር ቤቱ ሲጠራ አቋምን እገልጻለሁ። ከዛ በፊት ግን ለማንም ፕሮግራም እንትን አልሰጥም። ከዛ ተልከን ነው ከመለስ ተልከን ነው አሉ። እዛ ስብሰባ ሲንጠራ ነው ምገልጽ አልኩ። በእርግጥ ሌሎቹም ጥያቄውን ይዘው የመጡ የብአዴን አባላት፣ እነሱም ቢነሱ ጥሩ ነው እነሱ የብአዴን ሰዎችና እነሱ በመጎትጎት ብቻ ሳይሆን እንደውም እርስዎ የሚገልጿቸው እርስዎ ድጋፍ ሊያደርጉ ያግዙ ነበር የሚልም ነገር ያነሳሉና፣ እነዚህ አካላት እውነት ድጋፍ ነበሩ ሲያደርጉ የነበረው በዚህ ሰዓት ላይ እርስዎን እንዲጎተጉቱ የመጡ አካላትና እነማን ነበሩ? እኔ እንደውም ጭራሽ ገፍቶ አዲሱ በረከትና ተፈራ ብዙ አልተሳተፍም። አክቲቭሊ ሶስቱ ነበር የሚሳተፉት። ግን ሁለቱ በጣም ነው የሚጎተጉቱት የነበረው የመለስን ደግፉ ብለው አሳሜንት። እንደውም ከጄኔራሎቹ በፊት እነሱ ነበር የሚጎተጉት። ለእናንተ ለብቻ የተሰጣችሁ ማንዴት የለም። ስብሰባ ይጠራ በስብሰባ ላይ አቋማችንን ግለጽ ነው። መጨረሻ ላይ ከኛ አቅም በላይ ሆነዋል ደቡብ ብለው በእርግጥ ካሱ የመለስ ደጋፊ ነበር። ቀድሞም ቢሆን የእኛ የድርጅት ሰብሳቢ ቢሆን የዶክተር ካሱ የመለስ ደጋፊ ነው የነበረው እሱ እኛ ጋር ብዙ ቦታ ስለሌለው ሌሎቹን ነበረ ሲያስተባብር የነበረውና መጨረሻ ላይ እነሱ ያ ሪፖርት ያደርጋሉ። ኦልሬዲ የዛኛው ግሩፕ ስለሆኑ ነው። ነው የእዛኛው ግሩፕ እኮ በአስተሳሰብ ደረጃ ሜዳ ላይ መተንን የሁለቱንም ሰምተን ነው አቋም እንይዘው እንጂ ለምንድን ነው የአንዱን ሀሳብ የምንደግፈው? ነው የግል አቋም ይሄ ነው የነበረው። በነገራችን ላይ አቶ አባታ አሁን እንደዚህ አንዳንድ ጊዜ አንዳንዶች ፋይዳ የሌለው ይመስላቸዋል፣ እንደዚህ አይነት ጉዳዮችን የምናነሳው ይሄ ጭምልቅልቅ ያለው ስርዓት ውስጥ ወይም ደግሞ ሂደት ውስጥ የነበሩ ገመናዎች ተጋልጠው መውጣት አለባቸው። ሲወጡ ፖለቲከኝነት ፖለቲካ ውስጥ ሊገባ የተዘጋጀ አካል ምን ማለት እንደሆነ እንዲረዳ እና ከእንደዚህ አይነት ጉዳይ በጸዳ መንገድ ስራውን መስራት የሚችልበትንም ልምድ እንዲያገኝበት ነው። እና አሁን እርሶ ሲያነሱልኝ በደጋፊነት እና በተላላኪነት መሀል ያለው ድንበር ምንድን ነው? አሁን እርሶ እንደሚያነሱት እናንተ አካባቢ ላይ የሚመጡ ጣልቃ ገብነቶች ከራሳችሁም ቤት ከደጅም ከመሳሰሉትም፣ አሁን ባለው ሁኔታ እርሶ በድጋፍ መልኩ ያዩታል። ትርጉሙ ደግሞ ለምን የሚባለው ደግሞ ሲታይ ተላላኪነት ይመስላል። በተላላኪነትና በደጋፊነት መካከል ያለውን ድንበር ከእርስዎ ክልል ጋር ከነበረው የኢህአዴግ ግንኙነት አኳያ እስኪ ንገሩኝ። እውነት ለመናገር ያው አዲስ የተፈጠረው ድርጅት በኢህአዴግ እምነት አልነበራቸውም። ያው የሞግዚትነት አስተዳደር ተመድቦልን ነበር። በተለይ በኦሮሚያና በደቡብ በየትኛውም መዘኛ ስራው በመደገፉ አንድ መልክ ስራው እንዲይዝ አስተዋጽኦ ነበረው። አስተዋጽኦውን እናያለን ግን ከዛ የዘለሉ የመቆጣጠር እያንዳንዱ በተኛበት በየትኛው ጎኔ እንደተኛ እስከ መቆጣጠር የሚደርስ ጣልቃ ገብነት ነው የነበረው እና ሪሊ እኔ አሁንም የፌዴራሊዝሙ ስርዓት እንከን አለው እንዲያስብል ያሰኘው ዋናው ምክንያት እስከዛ እጅን ረዥም እጅን የመክተት ባህሪ ነው። ፕራክቲካሊ ፌዴራሊዝም በየትኛውም ዓለም ያለው ስርዓቱን ይዞ በራሱ መንገድ ብሄን ኖረው የዚች ሀገር ጩኸትና ጫጫታ አይበረክትም በፌዴራልዝም የምል እምነት ነው ያለኝ። ያቺ የመጨረሻው ጠየካትን የሁለቱ ቦታ መከፈሉና የአምባገነት ባህሪውን የሚገልጽልህና የአድርባይነትም ኮንሰፕቱን ላመጣ የፈለግኳት ፖይንት አለች። መጋቢት 16 ነው ቀኑን አስታውሳለሁ። 93 የኢህአደግ ምክር ቤት ስብሰባ አድርጓል። እነዚህ ሁለት ቦታ የተከፈሉት ቅድም በልምምጫ በኋላ ምን ይሆናል? አንድ ስብሰባ ይጠራል። ስብሰባው ስልሳ ሰው የሚሰበሰብበት ነው። እንዲህ ሁለት ቦታ ነው የተከፈለው። ቲፒኤልፍ አስራ አምስት ለአስራ ሶስት ነው የተከፈለው። አስራ አምስት አስራ ሶስቱን አባሯል። ምክር ቤቱ ይወስንልን የሚል ጥያቄ ሲመጣ ምክር ቤት ጋር ሲመጡ ምክር ቤቱ ውሳኔው ምንድን ነው የተፈጠረው ነገር ብሎ መጠየቅ ቲቶ መጠየቅ ትቶ እኔ በአስረጅነት ነው የምትሳተፉት ብሎ መለስ ሲናገር፣ እነስየነ ተወልደን እኛ የምክር ቤት አባልነን ነን፣ ኃላፊነታችንም ከነ ክብራችን ነው የመጣ ነው፣ ልውጡ አትሳተፉም ሲባሉ፣ ለምን አይሳተፉም ብሎ የተናገረ አንድም ሰው የለም። ቤቱ የሞላው ሲወጡ በሩ ነው ቀድሞ የተዘጋው። እንደው ወጡ፣ እግራቸውን አስወጡ ብለው ብሎ ከዛ ከወጡ በኋላ እንኳን ስለ እነሱ ለምንድን ነው የወጡት ብሎ የተናገረ ሰው የለም። ስለዚህ አንድ ሰው ነው የሚመራቸው ሁሉንም ማለት ነው ይዟቸው የሚሄደው በአንድ ሾፌር ነው የሚነዳው። ይሄ ድርጅት በዚህ በዚህ ሾፌርና ከዘጠና ሶስት እስከዚህ ድረስ መቆየቱም ይገርመኛል በህይወት ኖሮ። ከዛ በኋላ ግን ያው ጊዜው ደርሶ አብዮታዊ ዲሞክራሲም ያው የራሱ ተልእኮና ስራ ጨርሶ ያለበት ዘመን ላይ ደርሰናልና ሪሊ አድርባይ እና ውሸት ያልኩ ያንድን ሰው ያንን ኃላፊነት ያለውን ብቻ የመደገፍ ንግግር ነው የተናገረው። በዛን ቀን ነው ዶክተር ነጋሶ አሁንስ መንግስቱን መሰልከኝ ብሎ የተናገረው። ከዛች ደቂቃ ከሰላሳ ደቂቃ እነሱ እንደወጡ ነው። ከዛ በኋላ ዘመቻው ተከፈተ። አንጃ፣ የበሰበሱ የገሙ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 በየቦታ ያለው ለምንድን ነው ምንድን ነው የሰሩት ስ ሀሳባቸውን ይግለጹ ከእናንተ ጭምር እኮ ነው ዋልታ እኮ እንደው ምችም የበሰበሱ የገሙ እያለ ዛሬ ተለውጣችሁ ማየት ገርሞኛል እኛ ወደኛ ብቻ አታምጡ እንጂ እናንተም እኮ ትልቅ ድርሻ ነበራቸው አገርን ሲያምስ የነበረው ፋናና ዋልታ መሪ የሚናገረው ነው የሚደግሙት እንጂ በየትኛው ሚዲያ ላይ ዘመቻው ትልቅ ነው የተከፈተው በተከፈተው ዘመቻ ፋናና ዋልታ ኢትዮጵያ ቴሌቪዥን እጅግ ትልቅ ሚና ነበራቸው። ትንሽንሽ ጋዜጦች በቅለው ነበር እስኪጠፉ ድረስ። ያው እነሱም ጠፉ፣ አፋፋቸው ተመቱ። እውነቱን ለማውጣት ሞከሩ፣ የቤተ መንግስትን ድራማ ለማውጣት የሞከሩት እነሱም ከሀገር ተመተው ጠፉ። ይህንን እንግዲህ በዋነኛነት የሚመራው በረከት ነው የነበረው። እንግዲህ እውነቱን ለመናገር እንደው አንድ ጊዜ እኛ ውስና ተብሎ ታሰርንና ምስክሩ ከጨረሰ በኋላ ያለ መከላከል መከላከል ሳያስፈልጋቸው በነፃ ለቀቅ ያለው አለ። ፍርድ ቤት በረከት የዳኞች አስተዳደር ጉባኤ ሰብሳቢ ነው የነበረው። ተመልሰን እንድንታሰራረግ ዳኞቹ ራሳቸው በኛ እኛ በመፍታታቸው ተከሰቱ። ፓርላማ አጀንዳ አድርጎ ተነጋገር። ዘጠና አምስት የካቲት ላይ የወጣ የአርብ ሁልጊዜ መግለጫ የሚዲያ አርብ አርብ የሚወጣ የመንግስት አቋም ላይ ይህን ነበረ ሲተነተን ዳኛ እጁን አንስቶ የተሾመ ዳኛ ፍርድ ቤት ስትሄድ የለም ይባላል ቢሮ ውስጥ ሆኖ ከዛ ያ ከበረከትና ከመለስ መመሪያ ማግኘት አለባቸው ዳኞቹ የእኛን ችሎት ለመቀመጥ ለማናገር ስለዚህ ይህንን እንደ ዳኝነት እኔ ብዙዎቹን ታዘብኩኝ እርግጠኛ ነኝ እኔም ከወጣሁ በኋላ የራስንም ስህተት አይቼዋለሁ የሌሎቹን ለማየት ደግሞ አይኔ ተከፈተ ምን እንደሚደረግ እጅግ በጣም በጣም በጣም ነውር ስራ ነው በዚች ሀገር የተሰሩ ይሄ ኃጢአት ነው። እያተረማመሰ ነው ያለው። በተለይ ዳኝነት እጅግ በጣም የከፋ ነው እና ሁሉም የሚማርበት ከዚህ በኋላ ወጣትም እኔ ወጣቶችን ዛሬ እንደምንኮንነው ነገር አይገባኝም። እንደ ምንድን ነው ያስተማረው ወላጅ፣ ምንድን ነው ሲስተሙ፣ ምንድን ነው ያስተማረው ወጣትን፣ ለምንድን ነው የምንኮንነው? ይህንን ከአእምሯችን መልሰን ተሳስተናል ብለን እኛን ወደኋላ ወደ ኋላ ተመልክተን መታረም ያለብን እንጂ። እኔ መቼም ይሄ እንደ ሲስተም ብዙ በጎ ነገሮች አሉ፣ ብዙ ግን በደሎች አሉ። በደሉ ይብሳል። በተለይ በሰው ልጅ ላይ የሚሰራው በደል እጅግ በጣም የከፋ ነበር እና ይህን ተቀብለናል። ከዛ በዛውም እንደው አያይዘው እዚሁ ላይ መጨመር ስላለብዎት ነው፣ አሁን ካለው ሚዲያ እንደዚህ አይነት እውነታን ማውጣት አንዱ ስራውን ቢሆን፣ ከመርህ ከህግ ውጭ ከአሰራርና ከስርዓት ውጭ በመሆን ደግሞ አንዳንድ ጊዜ ዝም ብሎ በወገንተኝነት ብሔርተኛ እየሆኑ በመስራት ሌላውንም እንደገና ለግጭት የመቀስቀስም አዝማሚያዎች ስለሚታዩና ስለሚስተዋሉ፣ ቀደም ሲል እርስዎም ዋልታን በተመለከተ እንደነገሩኝ የነበረው ስርዓት እናንተ ላይ ዘመቻ ሲከፍት አብሮ የሚዲያ ዘመቻ ሲከፍትባችሁ ከነበረ አሁን ደግሞ ብዙ ሰዎች የሚያነሱት እነዚህ እናንተ ላይ ሚዲያን ጠልፈው ዘመቻ ሲከፍቱባችሁ የነበሩ አካላት ላይ ዛሬ ደግሞ በሚዲያ አማካኝነት በግልባጩ ዘመቻ ተከፍቶባቸዋል። ይህስ ልክ ነው የሚል ነገር የሚነሳ አለ። እንደውም በቀደም ዚህ ቃለ መጠየቅ ያደረኩላቸው የቀድሞ የህዋትና የኢህአዴግ ስራ አስፈጻሚ አባል ወይዘሮ አዜብ መስፍን ናቸው የሚጠቀሱልኝ እና እኛ ላይ ሲጠላ የነበረውን ነገር ዛሬ ላይ መድገም ከሚዲያም አኳያ ማለት ነው። እርሱም እዚህ ቦርድ አባሉ ነው ይህን ሲያረጉ ነበር ብዬ ጥያቄ ላነሳውላቸው ነው መልስ የሰጡኝና፣ እኛ ላይ ስትጠሉ የነበረውን ነገር አሁን መድገም ምን ማለት ነው? ይህ አመክኖያዊ ነው የሚል ነገር አንስተውልኝ ነበር እና ከዚህ አኳያም በዚያውም እግረ መንገዶን ደግሞ ከወይዘሮ አዜቡም ጋር ብዙ ጉዳይ እንደነበሩት ሲነሳ ስለነበረ ድሮ ጉዳያችንም ይነግሩኛል። አሁን ደግሞ በተቃራኒው ሌላ እሳትን የሚጭር ስራ ነው እየሰራው። ሁሉም እኮ የጦርነታችን ወይም የግጭታችን መነሻ ሚዲያዎች እንደሆኑ ታውቃለህ። የመጀመሪያው እንግዲህ በተለያየ መንገድ ተልእኮ የሚወስደው ከማን እንደሆነ ባለቤቶቹን መለየት ይቻላል። ባለቤቶቹ ተቃዋሚዎች፣ ራሱ መንግስት። መንግስትም እኮ ከዚህ የጸዳ አቋም ሊኖረው ይገባል። እኔ መንግስት አሁን የጠራ ደረጃ ላይ ደርሷል አልልም። መጥራት የሚገባው ነገር ብዙ ነው ያለው ብዙ እውነት ጋር መጠጋት አለበት። ህዝቡን ስታወያይ አሁንም የሚመጣው ውሸት ነው። እኔ ውሸት መምጣቱን አቁሟል አላልም። ዛሬም ቢሆን ታች ወደ ህዝብ ጋር ስትደርስና ሚዲያ ላይ የምትሰማው ሌላ ነው። ወጣ ብለህማ ካላየህ ልትሰማው ሚዛናዊ ልታደርግ አትችልም። ሚዛናዊ የምታደርገው ከዚህ ከሁለቱም ወገን ወጣ ስትል ነው። አሁንም ውሸቱ ነው፣ ውሸት እየቀጠለ ያለው እኔ ውሸትና አድርባይነት ትላንትናም ነበር፣ ዛሬም እየቀጠለ ያለ መንግስትንም ያጠፋዋል። አዎ እና አገርንም ያጠፋል። በመሰረቱ ይህንን መንገድ ዝም ብለን ከቀጠል ነው ለማሸነፍ ብቻ አሸናፊ ጊዜያዊ አሸናፊነት የጊዜያዊ ድል የጊዜያዊ ውጤት ላይ ብቻ ትኩረን የምንሰራ ከሆነ ዘላቂ የህዝቦች ትስስር የሚያመጣ አርቆ አስተባይነት ያልታከለበት የጊዜያዊ የፖለቲካ ጌሞቹ ላይ የዘጠና ደቂቃ የእግር ኳስ ጨዋታ አይነት ሆታ የትም አያደርሰንም። በቃ ልንል ይገባል ነው። እኔ ፐርሰናሊ እነዚህ የፖለቲካ ፓርቲዎች መብዛት፣ አክቲቪስቶች መብዛት፣ ብሎገሮች ወይም እንትን ሚዲያዎች መብዛት ሰላምን ካላመጣ ታዲያ ምኑ ላይ ነው? መብዛታቸው ነው ወይ ችግር? መብዛታቸው ሳይሆን መሆን ካለበት ህግና ስርዓትን የሚያስከብረው አካል ህግና ስርዓትን ማስከበር በመጫወቻ ሜዳ ውስጥ እንዲጫወቱ ማድረግ ነው። አንዳንድ ጊዜ አሁን እንደ መፍትሄ የምንወስደውን ነገር እነዚህ ናቸው። እነዚህ ስለበዙ የትኞቹ ማን ምን አደረገ ያደረገውን ነገር የብሮድካስት ባለስልጣን አለ፣ ህገ መንግስት የሚባል ነገር አለ፣ የፕሬስ አዋጆች አሉ፣ ህግና ደንብ አለ። የህግ የበላይነትን ለድርድር ባቀረብን ቁጥር ነው ችግር የሚፈጠረው ወይስ ስለበዙ ነው? ነው ጥያቄ። እኔ ፐርሶናሊ መነሻችንን በደንብ ማየት አለብን ነው ኦኬ። በመብዛታቸው የተልኮና የሕዝብ የሙያ ጉዳይ ሆኖ ነው ወይ የበዙት? ብዝነስ ሆነዋል እኮ ገበያ የገንዘብ ማግኛ ህይወት አሁን እዚህ በየመንደሩ የምናየው ካድሬ አይነት ካድሬም ለህይወት ነው የሚኖረው። የውሸት እኮ የምናገረ ወደው አይደለም እድሜ ለማግኘት ነው። ሌላ ስራ የለውም። እድል የለውም። እድሉ ዋሽቶ እድሜ ገዝቶ ለመኖር ነው። ስለዚህ ምንድን ነው መሆን ያለበት? አሁን ህብረተሰቡ ላይ ግንዛቤ መፍጠር፣ ህብረተሰቡ እያንጓለለ እንዲጥላቸው ነው። ቢዝነስስ ቢሆን ምን ችግር አለው? መብቱ ነው ሰውዬው ይስራ። ህግ ሲጥስ ግን ቁጭ ማድረግ ነው ነው የእኔ ጥያቄ። አንዳንድ ጊዜ መሰረታዊውን ጉዳይ ትተን ህግ በማይፈቅድልን መንገድ ለመከላከል የምንሄደው ርቀት ነው። ጥሩ ያሉ ነው። እያንዳንዱ አካል ከህግ ባፈነገጠ ቁጥር በፍጹም ለድርድር አለማቅረብ አይሻልም ወይ? እሱ እውነት ነው። እኔ የመንግስት ድርሻ ላይ እዚህ ጎላ ማድረግ ጥሩ ነው። ግን መንግስት ከዛ የተለየ ስራ እየሰራ ነው ወይ ነው ጥያቄው። ምክንያቱም ሌላው ለመያዝ እሱ መጽዳት አለበት። ስለዚህ በዛ ዙሪያ ያለውንም ራሱን አስተካክሎ ህግን የበላይነት የሚያስከብር አሰራርን ጠበቅ አድርጎ ከሄደ ሁሉም ወደ ህግ ይመጣል ብዬ አስባለሁ። በዚህ ላይ ግን ሁልጊዜ ከዚህ ከጋዜጣው ጀርባ ያሉት ሁል ጊዜ እውነት ለመናገር ከጋዜጣ ጀርባ ያሉት እኔ ተፎካካሪ የፖለቲካ ኃይሎች ናቸው። በምንም ጥያቄ ከዚህ የተለየ ነገር የለኝም። እኔ ምክንያቱም ሚዲያ የመረጃው ምንጭ ሊሆኑ የሚችሉ ኃይሎች፣ ይህንን አደብ የሚገዛ በህግ የመገዛትን ስርዓት የመከተልን ህግ ውስጥ መግባት አለባቸው። አሁን የፈሰሰው የፖለቲካው ፓርቲዎች ብዛት ለዚች ሀገር እውነት ምርት ነው? የምርት እድገቱን ነው ወይም የሚያሳየው አያሳየም? ስለዚህ ቅድም አንድ ያነሳት ነገር ከአዜብ ጋር ምንድን ነው እኔ እኔ ፐርሶናሊ አዜብ ግን ቢያንስ በእድሜ ሶስት አራት ጊዜ በላይ ሰላምታ ተላውጠንም አናውቅም። ሰላምታ ሰላምታ እንዲያጠሩት ነው አዩ። ይህን እድል እኮ መፍጠሬ እኔ ገባ በተለይ ከዚህ ከሙስናው ከምናምኑ ጋር ተያይዞ አላቸው የሆነ ነገር ተብሎ በየእንትኑ ሲጻፍ ስለነበር በተለይ ከነዚያ ከሰባ መኪኖች ጋር እርስዎም ተጠያቂ ተብለው ወደ